ጓደኛ እኮ አስፈላጊ ነው የሚባልበት አንዱ ምክንያት ይሄ ነው ምናልባት ካለማወቅ የመነጨ ኮንፊደንስ ሊሆን ይችላል ይሄ ግን ይሄ ልክ አይደለም ብሎ ከመሰረቱ የሚቃወም የቅርብ ሰው አስፈላጊ ነው ቤቱ የጸሎት ቤት እንጂ ምድራዊ ነገር የምታራምዱበት ቤት አይደለም በዚህ ዓለም አንዱ ችግር ምን መስላችሁ የተመኘነው ነገር ስናገኘው ያስጠላልና ሰላም ተናስተ ነኝ በመላው የምትገኙ የክርስትና እምነት ተከታዮች እንደምናችሁ እንደምከረማችሁ እግዚአብሔር ስም የተመሰገነ ይሁን ተዋህዶ መንደር ከዚህም ከዚያም ለእናንተ እንግዲህ ወቅታዊ ይሆናሉ፣ ያስተምራሉ፣ እንማማርበታለን ብዬ የማስባት ነገር እንግዲህ ይዤላችሁ መጥቻለሁ ማለት ነው። በተረፈ ከእናንተ እንግዲህ ይችን ነገር አይታችሁ የተለመደችዋን ኮሜንታችሁን እንደገና ደግሞ ላይክ፣ አዲስ ሆናችሁ ደግሞ ሰብስክራይብ አርጉ እያልኩ እንግዲህ ወደ ፕሮግራሙ ገባላችኋለሁ ማለት ነው። እስቲ ሰሞኑን በተካሄዱት ነገሮች እንግዲህ እንዴት ነው አስተማሪና ለሌላ ጊዜ ደግሞ ኅብረተሰቡን ያነቃቃል ብዬ የማስባቸውን ነገሮች መማማር ይኖርብናል ብዬ የማስባቸውን ነገሮች ነው ይላቸው የመጣሁት ማለት ነው። እስቲ ተመልከቱና የራሳችሁን ኮሜንት ስጡ እያልኩ ቀጥታ ወደ ፕሮግራሙ ልግባላቸው እግዚአብሔር ለኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለኔ ያደረገው ብዙ ነው። ረዳት እርሱ ነው ከሰማያት እግዚአብሔር ጠባቂ ነው ለህይወት ብርሃን በፊቴ የሚያበራ አምላኬ ድንቅ ነው ያንተ ስራ። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው ለእኔ ያደረገው ብዙ ነው። እኔ ኦርቶዶክስኛ ነው፣ ሞቱ ፈልጌ መብትን የማንም ሃይማኖት አለቃም በድንጋይ ማመን ይቻል ነግኖ ኦርቶዶክስ አይ ላብ ኦርቶዶክስ ቤተ ክርስቲያን ገና ጫማ አውልቄ ስገባ መንፈሴ ሁሉ የሚረበሸው ይለቀኛል። ጸበልማ ከጨመርኩበት እውነተኛ ካህን ከተገኘ እንዴት አድርጎ ያረሰርሳል መሰለው። የሆድ ደዌ ካለብኛ አውልጦ ነው የሚጥለው። ከዚያ ውጭ እኔ ሌላ ሃይማኖት አልገባበትም። ጴንጤ አሁን እዚህ ከተማ ላይ ፓስተር ለማድረግ እየተነቃነቃችሁ ነበር፣ በዚህ ሳምንት እኔ ፓስተር አልሆንም። ጌታን አልቀበልም? ከተቀበልኩት ቆየው። የአርባ አርባ ቀኔ ነው የተቀበልኩት። ህፃናት ወደ ጌታ ይምጡ ሰዋቸው ስላለ። እግዚአብሔር እኮ በውሃ ላይ እየተራመደ በፀሐይ ጨረር ላይ ሸርተት የሚጫወት ኢየሱስ ክርስቶስ እኮ በብርሃን ጨረር ላይ ሸርተት የተጫወተ አምላክ፣ በማይክሮ ሰከንድ ዓለምን ማጥፋት የሚችል ህጻናትን ልባቸውን ከፍቶ እግዚአብሔር ራሱ እንዲቀበላቸው ማድረግ አይችልም ወይ? ይችላል። ስለዚህ እኔ በአርባ ቀኔ ክርስትናን ተቀብያለሁ ኢየሱስን ተቀብያለሁ። ኢየሱስን ተቀበል የምትለኝ ሙሽራ አረከው እ ወታደር ኢየሱስ ጌታ ነው ትለኛል። እየመጠ ሁልጊዜ እኔ ወታደር ነው አላልኩ ማይፍሬን ይሄ ጌቶች ጌታ ነው እኔ ኦርቶዶክስ ነው። ሞት ምንም አይሰራልኝ። ከኦርቶዶክስ ምንም አላጣሁም። ምንም አላጣሁም። መላእክት አሉኝ። ማርያም አለች፣ ኢየሱስ አለኝ፣ ስላሶች የሚባሉ አንድ ነው እግዚአብሔር አለኝ። እጣኑ አለኝ፣ ቡልኮ አለኝ፣ ሻሽ አለኝ፣ ጸበሉ አለኝ፣ እምነቱ አለኝ ምን የቀረኛለ? ስለዚህ ኃይላ ቤት ካህኑ ጸናጽኑን ይዞ ታቦቱ ፊት ለፊት እንደዚህ በዜማ በያሬዳዊ ዜማ ሲያንጎራጉር ደስ ይለኛል። እኔ ጴንቴ አጭር ቀሚስ በትልቅ መቀመጫ እየተቃጠልኩ መሞት አልፈልግ። በእምነት የማይመስለኝ ሰው ጸናጽል ይዞ ተመለከትኩት። ሳላስበው ፊት የጠቆረ ከዛም አያቴ ነፍሱን ይማረውና ስለምን ተናደድሻለኝ? እንዴ እንዴት እንዴት አልናደድ አልኩት። አይ ልጄ በማወቅ ይሁን ባለማወቅ የሰው ልጅ እኮ እውነትን ይመሰክራል። ይህንን ማየት እንዴት ተሳነሻለኝ? እንዴት እኮ እንዴት ቅርጽ ብር፣ ነሐስ አሊያም ደግሞ ወርቅ ባለ ሁለት ዘንግ ቀስት የሚመስል ደጋን እጀታ ሁለቱ አምዶች ብሉይና አዲስ ኪዳንን የሚወክሉ ሃይማኖት በሁለቱ መጽናቱን የሚናገሩ ሁለቱ ጋድሞች አንድም ያዕቆብ በፍኖተ ሎዛ ያያትን መላእክት ሲወጡባት ሲወርዱባት ያያትን መሰላል የወከለ አንድም ደግሞ የክርስቶስ ሁለት ልደትን ቅድመ ዓለም ከአብ ያለ እናት መወለዱን ድህረ ዓለም ደግሞ ከድንግል ማርያም መወለዱን የወከለ በውስጡ ያሉት ቅጠሎች ካኩራዎቹ አምስት ቢሆኑ አምስቱ አማደ ሚስጥራትን፣ ስድስት ቢሆኑ ቃላተ ወንጌልን፣ ሰባት ቢሆኑ ሰባቱ ሚስጥራተ ቤተክርስቲያንን የሚገልጹ ታችና ላዩ ምድርና ሰማይን፣ መስቀሉ መስቀለ ክርስቶስን፣ እጀታው ደግሞ ሰማይና ምድርን ያጸናውን በማህጸኗ የቻለችውን ድንግል ማርያምን እንደወከሉበት አበው፣ እንዴት ይህንን ማየት ተሳነሽ አለኝ። ጅሎኝ ነው ለካ የበሸኩት፣ ይህንን መያዝ መች ገባኝ። እውነትም ምስክርነት። ሁልጊዜ እኔ በደለኛ ነኝ እኔ ኃጢአተኛ ነኝ ብሎ ማለት የትህትና መገለጫ ወይም ደግሞ እግዚአብሔር አምላክን የመፍራት ወይም ደግሞ የማክበር መስሎ ሊሰማን ይችላል። ግን እንደዛ አይደለም። ምክንያቱም አንድ ነገር እስካላደረግንለት ድረስ ይህን ነገራችንን ሁልጊዜ ትህትና ወይም ደግሞ እግዚአብሔርን የማክበር ነው ብሎ ማለት ይከብድ ይሻል። ምክንያቱም ሰው ልጅ ልክ ሲታመም በበሽታ ሲያዝ አንድና አንድ አማራጭ የሚያደርገው ወደ ሆስፒታል ሄዶ ቆስ ማግኘት ነው እታከምን ነው ል የሰው ልጅም ኃጢአት ሲሰራ ነብሳችን እጅጉ ትተምማለች ልክ ኃጢአት ስንሰራ ነው እና ሆስፒታላችን ወደ ሆነችው ወደ ቅድስት ቤተክርስቲያን መሄድ ይገባናል ንስሐ ለመውሰድ ማለት ነው። ኃጢአታችን መድኃኒት ንስሐ ነው። ስለዚህ ሁልጊዜ ባገኘነው አጋጣሚ ሁሉ እኔ በደለኛ ነኝ፣ ኃጢአተኛ ነኝ ማለት ሳይሆን ነገሮችን ወስኖ ቆርጦ ውሳኔ መስጠት ያስፈልጋል ማለት ነው። በቃ ዛሬ ንስሐ መግባት አለብን ብለን ማስብ ይቻላለን ማለት ነው። ስለዚህ ልክ እንደታመምን ወዲያውኑ ጤነኛ ለመሆን ወደ ሆስፒታል እንደምንሮጠው ሁሉ ልክ ኃጢአት ውስጥ እንዳለንም ሲገባል ወደ ነሳ መቅረብ አለብን ማለት ነው። ስለዚህ እድሜ ቆሞ አይጠብቀንም፣ ጊዜ ቆሞ አይጠብቀንም። እኔ ኃጢአተኛ ነኝ እኔ በደለኛ ነኝ እያልን እንደዚሁ ዘመናችን ባክኖ ሞት መች እንደሚመጣ አይታወቅም። ነገር አንድ ነገር ስናደረግ ከመሄዳችን በፊት አንድ እርምጃ ልንራመድ ይገባል ማለት ነው። ንስሐ ደግሞ ምንጊዜም አማራጫችን ሊሆን ይገባል፣ እኔ ኃጢአተኛ ነኝ እኔ በደለኛ ነኝ ብሎ ከማለት ማለት ነው። ስለዚህ ሁላችንም እግዚአብሔር አምላክ የነሳ እድሜ ይስጠን፣ ዛሬ ተጸጽተን ነገ ነሳ መንገባ ክርስቲያኖች አድርገን አሚን፣ አሚን በእውነት እንግዲህ ይሄ መልእክት ነው በዛውም ለሁላችንም እና ወደ ንስሐ መቅረብ ያለብን እንግዲህ ጊዜ ነው ማለት ነው። በሀገራችን ላይ በተለያየ ቦታ ላይ የምናያቸው በጣም አሳዛኝና አስከፊ ነገሮች እንዳሉ ሁላችንም እናውቃለን። ለዚህ አይነት ነገር ደግሞ እኛ ወደ እግዚአብሔር ቀርበን በጸሎት፣ በጾም ይህንን የመጣብንን ነገር ማሸነፍ ያለብን በሌላ አይነት እንቅስቃሴ መሆን የለበትም። እርስ በርስ መማማር አለብን። እንደገና ደግሞ ሃይማኖታችንን አጥብቀን መያዝ አለብን። እንግዲህ ፖለቲከኛው ሞጣ ሳይቀር በምን አይነት መንገድ እንግዲህ እንደገለጻት ቤተ ክርስቲያኑን ሁላችንም አይተናል ማለት ነው። ይሄ ትምህርት ነው፣ እንደቀል እንደጨዋታ ብናየው እንደዚህ ነው። ጸንቶ መኖር ማለት በአንድ ሰው አካል ውስጥ እንደዚህ ያህል ጠንክሮ መግባት፣ የኦርቶዶክሱ ነገር ቀላል አይደለም። እና ሁሉ ነገር በአካባቢያችን ያለው የሚመች ሞቅ የሚል ነገር መሆኑን አውቀን እንግዲህ ለእምነታችን ጠንክረን እንቆይላለው። በተረፈ እስቲ ሌላ ደግሞ ምን አለ፣ ወደ ሚቀጥለው ለቤተ መቅደሱ ክብር ይኖራችሁ ሀይ ጊዜ ሀይ ጊዜ ስንቱ ነው ግን ያሳየን እንዴ ምን አለበት ይሄ እኮ ቤተ መቅደስ ነው እሱ ላያውቅ ይችላል ምናምን ከሌላ አገር ነው የመጣው ስለዚህ አንድም እዛ ጋ ሚያቅ እንትን ይጥፋ እንዴ ሃይ ሃበሻ ሃይ ሃበሻ እንዴ ለሃይማኖታችሁ ክብር ስጥ ውስጥ ይሄን ያልጫጫታ ቤተ መቅደሱ ውስጥ ይሄ ነገር ተገቢ ነው እንዴ እንዴ ምን አለበት ውጭ ስኪዮታ ብትጠብቁ እረ ወዴት እየሄድን ነው? የምናረገውን ነገር ሁሉ እየረሳን ነው። የቆምንበት ያለነውን ነገር ሁሉ እየረሳን ነው። እንዴ ጭራሽ ይሄ ነው እንግዲህ የሰግጡ ፈምሱ ደድቡ መጨረሻ የት እንዳላችሁ ግን አውቃቸዋል። ቤተ መቅደስ ውስጥ እኮ ናችሁ። አዶናይ ይህንን ነገር ኃላፊነት ወስደ፣ ተረጋጉ ስንወጣ ይደርሳል፣ ውጪ አብረን እንነሳለን ማለት ትችል ነበር። ኦኬ ሺሱ አላወቀም። አንድ ሰው ነው እንተው። ከዛ ሁሉ ሰው አንድ ሰው እንዴት ይጠፋል? እረዝቤ የተረጋጉ ስርዓታችሁን ያዙ ቤተ መቅደስ ውስጥ እኮ ናችሁ፣ ብሎ አንድ የሚቆጣ ሰው እንዴት ይጠፋል? ከዛ ሁሉ ሰው መሃል ብዙ አባት አለ፣ ብዙ ወጣት አለ፣ ብዙ የተማረ አለ፣ ብዙ ያነበበ አለ። እንዴት አንድ ሰው እንኳን ተረጋጉ እንጂ የት እንዳላችሁ እወቁ፣ ስትወጡ ይደርሳል ብሎ እንዴት አይናገርም? አንድ ሰው ክርስቶስ አክት ያደረገበት አንድ ቦታ ብቻ ነው የምታገኙት መጽሐፍ ቅዱስ ላይ እሱም ቤተ መቅደስ ውስጥ ሲገበያዩ ሲነግዱና የተለያዩ ነገሮችን ሲያደርጉ የተመለከተበት ቦታ ከዛ ምን አደረገ? እቃቸውን የሚሸጡትን ነገር እያፈራረሰባቸው እየበተነባቸው ቤቴ የጸሎት ቤት ትባላለች አላቸው። እንዲሁም መጽሐፍ ቅዱስ ሲናገር ምንድን ነው የሚለው የቤትህ ቅናት በላኝ ይላል። በነገራችን ላይ እኔ ባዶና ያልቀናም በቤተ ክርስቲያን ግን እቀናለሁ። ቤተ ክርስቲያን ውስጥ የሚደረገው እያንዳንዱ ስህተት፣ እያንዳንዱ ጥፋት በጣም ነው የቤቱ ቅናት የሚበላኝ የሚከነከነኝ፣ እንድናገር የሚገፋፋኝ። ልጁን ውደዱት፣ ከፈለጋችሁ ማምለክ ትችላላችሁ፣ ነገር ግን ከቤተ ክርስቲያን ውጪ። ለአሁኑ የሆነው ሆኗል፣ ያለፈው አልፏል። ለወደፊቱ ግን በነገራችን ላይ አዶናይ ብቻ አይደለም መምህራን ሆኑ ሰባኪያን ሆኑ ዘማሪያን ሆኑ መንፈሳዊ ቲክቶክ ላይ የምትሰሩ ሰዎችም ሆኑ ቤተ ክርስቲያን ውስጥ ስርዓታችሁን ያዙ። አንደኛ ሰዎች እንደዚህ ወደ እናንተ ሮጠው እንደዚህ አይነት ነገር ሊያደርጉ ሲሞክሩ ተረጋጉ፣ ይደርሳል አሁን ያለነው የተከበረ ቦታ ነው፣ ቤተ መቅደስ ነው ብላችሁ ከልክሏቸው። ሁሉን ነገር በስርዓቱ በልኩ ከቤተ ክርስቲያን ውጭ ያድርጉት። ቤቱ የጸሎት ቤት እንጂ ምድራዊ ነገር የምታራምዱበት ቤት አይደለም። እስኪ ይህን ቪዲዮ አይተን እንመለስ። ወዴት ወዴት ወዴት ወዴት እየሄድ ነው? በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቀኖና ማፍረስ ተጀምሯል። ከመቼ ወዲህ ነው ሴት በወንድ ቦታ የምትቀመጠው? ከመቼ ወዲህ ነው ቤተ ክርስቲያን ቀኖናዋ እንደዚህ በዚህ ልክ የወረደው? ለዚህ ቦታስ አባቶች ምን እየሰራችሁ ነው? ለዚህ ቦታ ሴቶች ጸጉራቸውን ከፍተው በወንዶች መቀመጫ መጥተው በመሐሌቱ ላይ ሲመላለሱበትና ፎቶ ሲነሱበት ቅድስቱ ውስጥ ገብተው አልኮ ምን ቀራቸው? መቀደስ ኮነ የቀራቸው። ምን እየሰራችሁ ነው አባቶች? ቀኖና ቤተክርስቲያን እየፈረሰ ነው። ሴት በሴት እንጂ በወንድ ቦታ አይተካም? ወንድም በሴት ቦታ ሂዱ አያውቅም። ሴቶች ግን እየተደፋፈራችሁ ነው። በተለይ ሥጋው ደሙ በሚሰጥበት ጊዜ በካሜራ እየቀረጻችሁ የምትወስዱት ሰዎች ብታርፉ ይሻላል። እግዚአብሔርን መፈታተን ነው። እግዚአብሔርን አትፈትኑት። እንግዲህ እንደምትመለከቱት በምስሉ ላይ በአክሱም ጽዮን ቤተክርስቲያን እንደዚህ አይነት ነገር ሲሰራ ይታያል። ታላላቅ ቤተክርስቲያኖችን እያጣናቸው እየሄድን ነው። ክብር ለቤተክርስቲያን ይኑረን። ክብር ለቤተክርስቲያን ቀኖና ተመልከቱት! ይህንን ነውር፣ ይህንን ጋጠ ወጥነት። አዶናይን አክሱም በሄደ ሰዓት እንግዲህ ቪዲዮ ተለቆ ነበር ያየሁት እና እኔ ነጭ ነጭ ሆን የምናገረው ማንንም አልሰማም። በእውነት የምናገራቸው በቤተክርስቲያን ቀልድ የለም። አሁን የምናገረው አዶናይን አይደለም። እዚህ ተሰብስባችሁ እጅግ በርካቶች የሚመኙበት የተቀደሰ ስፍራ አክሱም ጽዮን ቤተ መቅደስ ውስጥ እዚህ መልኩ ጋጠ ወጥነታችሁ፣ ነውርነታችሁ ሲገለጥ በጣም ነው ያስጠላኝ። ቤተክርስቲያን መከበር ያለበት እዚህ ቦታ ላይ መክበር ያለበት ክርስቶስ ብቻ ነው። አንድ ሰው ነሰር እየነሰረው እንኳን ቤተክርስቲያን አይገባም። ለምንድ ታውቃላችሁ? አንድ ደም ነው ያለው። እሱም የክርስቶስ ደም ብቻ ስለሆነ እዚህ ቤተክርስቲያን ውስጥ መክበር ያለበት ማን ነው? ክርስቶስ ብቻ ነው። ስለዚህ ልጁ ወጥቶ ፎቶ ብትነሱ ምን ችግር አለ? ውጭ ላይ በዚህ ልክ ቤተ ክርስቶስ ቅዱስ ሥጋና ክቡር ደሙን የምንቀበልበት ክርስቶስን የምናመሰግንበት ክርስቶስን የምናከብርበት ቤተ መቅደስ ላይ በዚህ መልኩ ጋጠወጥነታችሁን ሳይ በጣም ድድብናችሁን ሳይ በጣም ነው ያዘንኩት። ልጁን አታሳፍሩት። ልጁን አታስወቅሱት በዚህ ምክንያት ከምሬ የምላችሁ ልጁ የዋነው ነው ብያለሁ። ወጥቶ ውጭ ላይ ፎቶ መነሳት ትችላላችሁ። ቤተክርስቲያን ግን የተቀደሰ ስፍራ ነው። የተባረከ ስፍራ ነው። ልናከብረው ይገባል። መከበር ያለበት መክበርም ያለበት ክርስቶስ ብቻ ነው። በዚህ መልኩ ጋጠ ወጥነታችሁ በጣም በዛና ሊነገራችሁ ይገባል። አዶና ቤተክርስቲያን ገብቶ እኔ ቤተክርስቲያን እንዴት እንደሚፈራ አውቃለሁ። እኔ ልደታ ሰፈር ተወልጄ ነው ያደግሁት። ማንም ታዋቂ መጣ፣ ማንም ምንም መጣ ፎቶ ይዞ እንትና ታዋቂ ነው ብሎ የሚሯሯጥ ያውም ቤተ መቅደስ ውስጥ ቤተ መቅደስ ውስጥ የኦርቶዶክስ ቤተ መቅደስ ውስጥ እንደዛ ሲደረግ እኔ በሕይወቴ አይቼ አላውቅም። ቤተ መቅደስ እንግዲህ የኦርቶዶክስ እምነትና እንትኑ ሰዎች እየተምታታባችሁ ይመስለኛል። ቤተክርስቲያን ውስጥ ነው የሚደረገው ቤተ መቅደስ ውስጥ ነው ያለ ነው። ነጠላ ብቻ ነጠላ ብቻ ቁም ነገር የለም የምለው። ቤተ መቅደስ እንኳን በማንም ጋጠ ወጥ ይደፈራል? ይሄን ያህል እንኳን አታስተውሎ። ምን የፈለገ ቢሆን ቤተ መቅደስ በዚህ ደረጃ መዋረድ አለበት። ምን አይነት ኦርቶዶክስ ግን በቃ ባዶ ናቸው ማለት ነው። እንግዲህ እንደምታዩት ነው። እውነት ያለፈ ነገር ነው፣ ለመወቃቀስ ማለትም ግን፣ አትሊስት ሌሎች መማር አለባቸው። እንግዲህ ድሮ እንደምናውቀው ሁላችንም ወደ ቤተክርስቲያን አካባቢ ሲኬድ እንደ ትክክለኛው ባህሉ እንግዲህ ተጣጥበን ንጹህ ልብስ ለብሰን፣ ተጨናንቀን፣ ሰዓት እንዳይረፍድ ብለን የምናደርገው ነገር ማለት ሁላችሁም የምታውቁት ነገር ነውና። ዛሬ ጊዜ ግን ብዙ ነገር ትንሽ ለቀቅ ብሏል። የህብረተሰቡ መብዛትም፣ ያለመማርም፣ የኑሮ ውጣ ውረድ ሩጫውም ስለበዛ ይመስለኛል። ነገር ግን እንደነዚህ አይነት የችኩል ነገሮች በብዛት ይታያሉ። በቤተክርስቲያን አካባቢ ከችኮላ የተነሳ አሁን ይሄ ልጅ እንግዲህ ከሽልማቱ ቀጥታ እንግዲህ እጄ አመሰግናለሁ ብሎ ነው ቀጥታ ጽዮን ማርያም የገባው ማለት ነው። እና ልብሴን እንኳን አልቀየርኩም ነው የሚለው። ልብሱን እንኳን እዛ ሜዳ ላይ ከሽልማቱ በኋላ ሲጨፍርበት ምን ሲል የነበረበትን ልብስ ነው እንግዲህ ለብሶ እዛ ውስጥ የገባው። ቅርብ ለመናገር ራሱ ይከብዳል። በእውነት ስንት አይነት ቆሻሻ ነገር ሰውነታችን ላይ ይነካካል። ያለን የተነካካ ነገር ይዘው የሚገቡት ማለት ነው። እንደዚህ ትንሽ በደንብ ምውቀቱ የሌላቸው ሰዎች ወደ ቤተክርስቲያን ሲጠቡ ማለት ነው እና የእኛ ግዴታ ምንድነው? በዚህ ሰዓት በተቻለ መጠን ህብረተሰቡን የማስተማር ግዴታ ያለብን ይመስለኛል። በመጀመሪያ ደረጃ ሱፍ ለሱፍ ተለብሶ ምናምን ተዝናንጦ? እንዲህ ዝም ብሎ መገባቱ ራሱ ወደፊት በግድ መከልከል ያለበት ይመስለኛል። ምክንያቱም ተከናን በመግባት እንግዲህ በእምነታችን ግዴታ ነው። በሌሎች አካባቢ ያለ እምነት ስርዓቱን የሚያጓደል ሰው ማንም ህብረተሰብ ይጠይቅበታል፣ ይከለከላል፣ አይገባም። ያንን ስርዓት አስተካክሎ ነው ማድረግ ያለበት እና ምሳሌዎች ሁሉ ተሰቶታል። እንግዲህ እንደ ቤተክርስቲያን ተደርጎ ባለሀብቱ ሰርገኛውን ጠርቶ ሲመጡ አንድ ሰው ልብስ አልለበሰም ጥሮ ስላለበሰ እንደገና ተመለሰ ምናምን ይሄ እኮ ትምህርቱ የተሰጠን ለምንድነው እንደዚህ አይነት ነገሮችን ፈርተን ወደ ቤተክርስቲያን ሲሄድ ራሳችን ስንሄድ ራሳችንን ንጹህ አድርገን ልባችንን ንጹህ አድርገን እንድንሄድ እንጂ እንዲተረዋርጠን የሆነ ነገር አሳይተን ለመምጣት አይደለም ኮሜርሻል ነው የሚመስለው ባይዘ እና ግን ይህንን አይነት ነገሮች ሌሎች ደግሞ ከሱ ጋር እንደዛ ዙሪያው እንደዛ ሲሮረጡ የነበሩት በጠቅላላ ለእምነት ነው እንጂ የሄዱት ለሰው አይደለም። እና ያንን ተረድተው ከእንደነዚህ አይነት ነገር መቆጠብ እንዳለባቸው፣ በቤተክርስቲያን ውስጥ የምናየውን ትንሽ የጎደለ ነገር ዝም ማለት እንደሌለብን ይሰማኛል። ስለዚህ ይሄ ነገር ትክክል አይደለም በሚል ነው የራሳችሁን ኮሜንት ስጡላለሁ። ሲደግሞ ወደሚቀጥለው ሄደ በዚህ ዓለም አንዱ ችግር ምን መስላችሁ? የተመኘነው ነገር ስናገኘው ያስጠላና። ሰው ከተመኘው ጋር ሰው ለመኖር ያቅድ ያቅድና ሲደርስ ይሰለቸዋል። ከተመኘው ሀገር ይሄድና ሲደርስበት ይሰለቸዋል። ደስታ ማሳደድ ነው ኑሯችን። ሁሉን ነገር ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት፣ ስናገኘው መሰልቸት፣ አዲስ ነገር እናጣለን። ትውልድ ይመጣል፣ ትውልድ ይሄዳል። ከፀሐይ በታች ምንም አዲስ ነገር የለም፣ ሁሉም ነፋስን እንደመከተል። መንግስተ ሰማያት ግን እማያልቅ ደስታ ነው። በጣም ውብ ነገር ውብ ነገር አይታችሁ ተመኝታችሁ አታውቁም? የኔ በሆነ እንደው ይሄ የኔ በሆነ ብላችሁ በቃ እሱ ያያችሁት ነገር ራሱ ከንቱ ነው ነው። እሺ በጣም ድንቅ የሆነ ነገር ሰምታችሁ የኔ በሆነ ብላችኋል፣ እሱም አይመጥንም ነው። እንደው ይሄ ይሄ ነገር እንደው የኔ ቢሆን ብላችሁ ተመኝታችኋል፣ እሱም ቀላል ነው ነው። በቃ ከፈለጋችሁ በአጠቃላይ የሰባቱ አህጉር በሙሉ የኔ ቢሆን በሉ፣ ይሄም ሀሳብ በጣም ጥቂት ነው ነው። እና እንዴት ነው ሲባል፣ በቃ ልብ አያስበውም ልብ ማሰብ አይችልም። የመንግስተ ሰማያትን ደስታ መንግስተ ሰማያት እንዴት ያለች ናት ብዬ ለመንገር የመንግስተ ሰማያትን ማየት አለብኛ አለ ቅዱስ ን ያላየሁት እንዴት ብዬ የአባታችን የክርስቶስ እጁ ሰፊ ነው ለማጥገብ በአምስት እንጀራ አምስት ሺህ ሰው ያጠገበበት፣ ሀጣንን ሁሉ የሚቀበልበት ምሕረቱ ሰፊ ነው። በእውነቱ ቀና ባለ ጊዜ ነፋሳት ጸጥ የሚሉትን ስጋ እንቆርበዋለን። አጋንንት ረ እንዳታጠፋን እኛ ካንተ ጋር ምን አለን የሚሉት ያን ስጋ እንቀበለዋለን በባህር ላይ እንደ መሬት የተዳመደውን ያን ስጋ እኛ እንቆርበዋለን። ሐዋርያት በተራራ ላይ ወጥተው በፊቱ ባበራ ጊዜ እንደ ሻሽ የተነጠፉለትን ያን ስጋ እኛ እንቆርበዋል። መላእክት ሊያዩት የማይደፍሩትን ሰብአ ሰገል የገበሩለትን ያን ስጋ ነው የምንቆርበው። ሞትን እንዳሮ እያንበሳ ጥርሱ ስብርብር ያለ ያደረገውን ያን ስጋ እንቆርበዋለን። ይሄ ስጋ የእናቱን ማኅተመ ድንግልናዋን ሳይፈታ መቃብር ሳይከፍት የወጣ በተዘጋ ቤት ሳይከፍት የገባ ሞትን ያሰረ፣ አጋንንትን የቀጠቀጠ፣ በክብር ያረገ፣ መላእክት የሚሰግዱለት፣ አብ የመሰከረለት፣ ከአብ ጋር በክብር አንድ ለመሆን የበቃ ይሄ ስጋ ነው የሚመጣው። በምጽአት ቀን ክርስቶስ የሚፈርድበት ትልቁ ርዕሰ ጉዳይ ምንድን ነው? ምሕረት ነው። ምሕረት የሌላቸው ሰዎች ነው የሚፈረድባቸው። ተነስ አንተ ተነስ። ይህ አይደለም መጨረሻ ፍጻሜዋ። የነብስ ዕጣ ተስፋ አድርገህ ብቻ እንዳይሆን የሚያነሳ እስኪመጣ ተራ ውሸት እየነገርክ ራስህን አታሞኘው። እልፍ ሲሉ ነው እልፍም የሚገኘው። አንተ ብቻ ጠንክር እንጂ ሁሉም ያልፋል። አትበገር እንኳን ተቀምጠህ ጀግናዬ ለሚሮጡም ከብዷል ነገር ክፉና ትችያለም ቸግሮሃል ብለህ አትቀይርም መልኳን ፎቶ ነው ወዳጄ ቢያነሱክ እንኳን እስኪ ነገ የጨለመው ለአንተም ቀኑ እስኪ ፈግግ ተቀምጠህ ምንም አትሰራም እያለፍክ እልፍህን ፈልግ ተነሳ። በእልልታ ሊፈርሱ በትቢት ያበጡ ኢያሪኮ ልቦች የንብ ጭምብል ለብሰው አበባ የሚጠሉ ገንዳ አሳዳጅ ዝንቦች እርግብነን የሚሉ ተናዳፊ ባቦች መርዛችን ፈዋሽ ነው እያሉ ሲያወጉኝ ዘጉኝ ዘጉኝ ዘጉኝ። ባለጌ እያለ ራሱም ይባልግ ሁሉን እየናቀ መከበር ይፈልግ በሌሎች መደብዘዝ የሚጥር ለመጉላት መጉደል የሚመስለው የጎደለ መሙላት ከቅናት በስተቀር የሌለው ቅንነት ንጹሕ ዘር ነኝ የሚል እንክርዳድ ማንነት ሲሰድቡት ሚከፋው ሲሳደብ ሚጀግን ሌላውን ልስ በርባ የራሱን ሳይጠግን እውቀቱ ዘለፋ ንግግሩ ተራ ትርፉን የሚጠብቅ ከሌሎች ኪሳራ አራዳ ነኝ የሚል ዓለም አቀፍ ፋራ ክንፍ አለኝ እያለ የማይበር አንካሳ ጫጩት አቅም ይዞ ሚፎክር አንበሳ ሌላም በመኮነን ለመጽደቅ ሚጋጋጥ ሃይማኖት አለኝ ባይ እምነት የለሽ ውርጋጥ ሰውን በዘር ጠልቶ አምላክን አመስጋኝ በፈጣሪ ሚያምን የዲያብሎስ ወጋኝ ነውሩን እንደ ክብር በኩራት ሲያወጋኝ ዘጋኝ ዘጋኝ ዘጋኝ። በእውነት ለአባታችንም እንዲህ ውብ ደሞ ለሆነው ግጥም ለገጠሙልን ልን ወንድሞቻችን ቃለውት ያሰማልን። እንግዲህ ብዙ ነገር የምንማርበት ይመስለኛል። በተለይ አባታችን እንግዲህ ተናግረዋል በዚህ ዓለም ላይ ያለ ነገር በሙሉ የትኛውን ብንመኝ እንግዲህ ምንም ዋጋ የለውም ከመንግስት ሰማያት አይበልጥም። እና ይህንን እንግዲህ በተቻለ መጠን ለምናውቀው ህብረተሰቡ እያስተማርን ለሚያልፍ ነገር ከንቱ አይነት እንቅስቃሴዎች ከምናደርግ የተሻለ ህይወት እየመራን ከስር ተነስተን በሃይማኖት ታንፀን የተሻለ ህይወትን ለመምራት መሮጥ ይሻለናል። በተለይ ደግሞ ለታዳጊ ልጆቻችን፣ ወንድሞቻችን ደግሞ የበለጠ ጥሩ ነገር ማስተማር እንግዲህ ግዴታችን ይመስለኛል። ለዚህም ደግሞ እግዚአብሔር ይርዳን። በእውነት ዛሬ ጊዜ በጣም ብዙ የችኩልነት ነገሮች ስላሉ እነዚህ ነገሮች ማጥፋት የምንችለው በተቻለ መጠን በተለያዩ ሚዲያዎች እንደዚህ ትምህርታዊ የሆኑ ግሳጼ የሆኑ መቆጣት የምንችልበት አይነት ነገሮችን እያሳየን እያስተማር መሆን አለበት ማለት ነው። ስለዚህ ይህንን ደግሞ ያው እኛ እንናገራለን። እናንተ ደግሞ በተቻለ መጠን ለምትችሉት ለምትችሉት በሙሉ ስበኩና እንግዲህ የዚህን የጊዜውን ክፉ ነገር የምናልፍበት ዘመን ይሆንልኝ ይላለው። በተረፈ በሚቀጥለው ጊዜ እስከምንገናኝ እንግዲህ ደህና ሁኑ እያልኩ ይሰናበታችኋለሁ። እንዳልኩት እንግዲህ ከወደዳችኋት የተለመደችኋን ላይክ አድርጉ ኮሜንታችሁ አይለይኝ። አዲስ የሆናችሁ ቤቱን ጎብኘትኝ አድርጋችሁ ሰብስክራይብ አርጉላለሁ። ይህ የኦርቶዶክስ ተዋህዶ ቤተክርስቲያን እንግዲህ ወንድማማችነት፣ እህትነ ማትነት በኦርቶዶክስ ተዋህዶ ውስጥ የምንሰራውን ነገር የምን አሳይበት፣ የምንወቃቀስበት የሆነ ሚዲያ ስለሆነ በዚህ ተዝናኑላለሁ። መልካም ጊዜ የሆነላችሁ። ደህና ሁኑ በኔ እንዳጋጣሚ ማህበራዊ ሚዲያ ላይ ወጥተዋል። ስንከተላቸውና ስናጨበጭብላቸው አሁን ደግሞ ይኸው እርቃናቸው ወጥተውልናል በግሃድ። ጓደኛ እኮ አስፈላጊ ነው የሚባልበት አንዱ ምክንያት ይሄ ነው። ምናልባት ካለማወቅ የመነጨ ኮንፊደንስ ሊሆን ይችላል። ይሄ ግን ይሄ ልክ አይደለም ብሎ ከመሰረቱ የሚቃወም የቅርብ ሰው አስፈላጊ ነው ሊኖር ይገባል። ይሄ ፕሮግራም በዚህ ዓመት በቀጥታ ስርጭት በቴሌቪዥን ተሰራጭ ነበር። ይህን የቀጥታ ስርጭት ህጻናት ይከታተላሉ፣ ወላጆች ያያል። እንዲህ አይነት መገላለጥና እንዲህ አይነት ብልግናን ማየት የለባቸው። ብዙ ህጻናት ብዙ ታዳጊዎች አሉ። ሶ ይህንን ፕሮግራም ኮርዲኔት የሚያደርግ አካል ኃላፊነት የሚሰማው አካል ከሆነ በድሬሲንግ ኮድ ጉዳይ ሊያስቡበት ይገባል። ፕሮግራሙ ሚዲያ ተኮር ነው። ስርጭቱ እጅግ በጣም ፈጣን ነው። በርካታ ተመልካቾች ጋር የሚደርስ ፕሮግራም ነው። ሶ እንዲህ ያሉ ነገሮች ተለይቶ የማይወጡ ከሆነ ማህበረሰቡ ይህን ኢቨንት ለማውገዝ ይገደዳል። ኦፍ ኮርስ እጅግ አዝናኝ ዝግጅት ነው። ቤተሰባቸውን የማያፍሩ የማይፈሩ ሃይባ የሌላቸው የማህበረሰብን ወግ የሚጥሱ ለነሱ ትውልድ ማለት ምንም የማይመስላቸው እንደዚች አይነት ብዙ ሰዎች አሉ። ቤታ ይቅርበልን። ያሳፋሪ የትኛውም ስኬት እንደዚህ